ተወዳጇ የኢቢኤስ ጋዜጠኛ ጋዜጠኛ ሊያ ሳሙኤል መዳረሻዋ ታወቀ። ከዚህ ቀደም ለበርካታ አመታት በኢቢኤስ ቴሌቪዥን በመዝናኛ ፕሮግራም እሁድን በኢቢኤስ በመዝናኛ ፕሮግራም ላይ ውሎ የተሰኘውን ፕሮግራም ለረጅም ዓመታት ያዘጋጀች ሲሆን ውሎ በተሰኘው የእሁድን በኢቢኤስ ፕሮግራማም ከበርካታ ታዋቂ ሰዎች፣ ባለስልጣናት፣ አዋቂዎች እንዲሁም በተለያየ ስራ መስክ ተሰማርተው ስኬታማ የሆኑ በተጨማሪም ዝቅተኛ ኑሮ የሚኖሩ ማህበረሰባችንም ህይወት የሚያስቀኝ ድንቅ ፕሮግራም የምታዘጋጅ ጋዜጠኛ ነበረች። በዚህም ተወዳጇ ሊያ ሳሙኤል በርካታ ስራዎችንም ሰርታለች። ያንን ስራዋንም በብቃት እንደተወጣች ብዙዎቻችን ምስክር ነን። ታዲያ ሊያ ሳሙኤል ከኤቤስ ጋር በገባችበት አለመስማማት እሷም ይሁን ባለቤቷ ኤቤስን በተመሳሳይ ሰዓት ለቀዋል። ታዲያ ሊያ ሳሙኤል ኢቤስን ከለቀቀች በኋላ በየትኛው ሜንስትሪም ሚዲያ ይሁን በማህበራዊ ሚዲያም ቢሆን አይተናትም። ምንም አይነት ቃለ መጠይቅ ሰጥታ አታውቅም። በአጠቃላይ ሊያ ሳሙኤል ቤት ውስጥ ሆና ልጆቿን በማሳደግ የተጠመደች ይመስላል። ነገር ግን አሁን ሊያ ሳሙኤል ከተወዳጁ ባለቤቷ ጋር አንድ ላይ በመሆን ወደ ሀገሬ ቲቪ ሊገቡ ነው። ዝግጅታቸውንም ጨርሰዋል። ቅድመ ሁኔታዎችም አልቀዋል። ከዚህ ቀደም እንደተነጋገር ነው የሊያ ሳሙኤል ባለቤት የኢቢኤስ ዋና ሰውና እጅግ ጎበዝ ዳይሬክተር እንደሆነ ይታወቃል። ታዲያ ሊያ ሳሙኤል ከኢቢኤስ ጋር በገባችበት አለመስማማት አንደኛው ምክንያት ባለቤቷም በመሆኑ ከዚህ ቀደም እንደተነጋገር ነው አብረው ነበር ይለቀቁት። ታዲያ አሁን በሰማነውና በደረሰን መረጃ መሰረት ሊያ ሳሙኤልና ተወዳጅ ባለቤቷ ወደ ሀገሬ ቲቪ አቅንተዋል። ሰሞኑንም በሀገሬ ቲቪ መዝናኛ ፕሮግራም ብቅ እንደሚሉ እንጠብቃለን። ሊያ ሳሙኤል ፕሮግራምን ሆስት ስታደርግ፣ ባለቤቷ ደግሞ ፕሮግራሞችን ዳይሬክት በማድረግ ይመጣሉ። ስለዚህም በቅርቡ ተወዳጅ እየሆነ የመጣው ሀገሬ ሚዲያ ሀገሬ ልክ እንደሌሎቹ ሁሉ ሰፋፊ የመዝናኛ ፕሮግራሞች ያሉት ሲሆን ይህንንም ፕሮግራም ሊያ ሳሙኤል እና ባለቤቷ ሊቀላቀሉ ነው። ሊያ ሳሙኤል ከኢቤስ የለቀቀችበት ዋነኛ ምክንያት ሊያ ሳሙኤል እንደሚታወቀው ሁለት ልጆችን አከታትላ የወለደች ሲሆን በዚህም ምክንያት የኢቤስ አለቆቿ እንዴት በዚህ ፍጥነት ታረግዣለች በሚል ግጭት ውስጥ ገብታለች። በአንድ ዓመት ከስምንት ወር አካባቢ ልዩነት በሚሆን ጊዜ ሁለት ልጆች የወለደች ሲሆን ይህ ማለት ለእያንዳንዳቸው ልጆቿ አራት አራት ወር በአጠቃላይ ስምንት ወር የወሊድ እረፍት ፍቃድ ላይ የነበረች ቢሆንም በዚህ የተነሳ እንዴት አከታትለች ተወጃለች፣ በተገቢው በልኩ እያገለገልሽን አይደለም በሚል እሰጥ አገባ ውስጥ እንደገባች ታውቋል። የሊያ ባለቤትም እንደምታስታውሱት ሊያ በአንድ ወቅት ፕሮግራም ላይ እንደተናገረችው ኢቤኤስ ውስጥ የሚሰራ የጣቢያው ምሰሶ የሆነ እጅግ በጣም ጎበሰው ነው። እናም በዛን ጊዜ ከሊያ ጋር የጀመሩት ፍቅር ነው ዛሬ ለትዳር ያበቃቸው። ድርጅቱ ውስጥ ግን አንድ ላይ የሚሰሩ ሰዎች የፍቅር ግንኙነት እንዲጀምሩ አይፈቀዱም። ይህም ኢቤኤስ ውስጥ ብቻ ሳይሆን እንደሚታወቀው ብዙ ድርጅቶች ባለትዳሮች አብረው እንዲሰሩ አይፈቅዱም። እናም የኢቤስ አለቆቻቸው እንዴት እንደዚህ ታደርጋላችሁ በሚል ወቀሳዎች መበራከት እንዲሁም በሌሎች አለመግባባቶች የተነሳ የሊያ ባለቤትም ድርጅቱን ለቆ ወጥቷል። እንዲሁም ሊያ የምታዘጋጃቸው ፕሮግራሞች ላይ ማደብዘዝ፣ መቀነስ፣ ፕሮግራሟንም ለሌሎች ጋዜጠኞች በመስጠት በብዙ መንገድ ሲገፏት ነበር። ሊያም ከመውለጃዋ ቀድማ የአንድ ወር የሆሊድ ረፍት የወጣች ቢሆንም ሊያ የሆሊድ ረፍቷንም ጨርሳ ተጨማሪ አንድ ወር የወሰደች ቢሆንም ወደ ጣቢያው የመመለሷ ነገር ግን ያበቃለት ይመስላል። ሊያ በጣቢያው ውስጥ ካሉ ፕሮፌሽናልና ሲኒየር የፕሮግራም አዘጋጅ ስትሆን፣ እንዲሁም ታታሪና ተግባብታ የምትሰራ ቀልጣፋ ጋዜጠኛ ነች። በሀገራችን ውስጥ ቀዳሚና አንደኛ የሚባለው ኢቢኤስ ቲቪ ከመዝናኛ እንዲሁም በመረጃ ምንጭ በመሆን በሀገራችን ኢትዮጵያ ተወዳጅነቱንና ተፈላጊነቱን እንደቀጠለ ላለፉት 15 ዓመታት ካለበት ከፍታ ዝቅ ሳይል በርካታ ዓመታቶችን ከተመልካቾች ጋር አሳልፏል። ታዲያ ኢቢኤስ ቴሌቪዥን በሰራተኞቹ ዙሪያ በርካታ ቅሬታዎችን በተለያየ ጊዜ ተበድለናል ማንነታችንን፣ ሃይማኖታችንን እንዲሁም ክብራችንን አልጠበቁልንም በማለት በተለያየ ጊዜ በርካታ ቅሬታዎችን ሲያቀርቡ ተመልክተናል። በተለይ የኢቢኤስ ቲቪ መስራችና ባለቤት አቶ አማን ፍስሐጽዮን ባለቤት ወይዘሮ ማክዳ ለሰራተኞች ብዙ እድል እንዲሁም ከፍተኛ ደመወዝ ጥቅማ ጥቅም የምትሰጣቸው ቢሆንም ለሰራተኞች በተለያየ ጊዜ በስብሰባዎች ላይ ክብራቸውን የማይመጥን ማንነትን ዝቅ የሚያደርግ ንግግር የምትናገር በመሆናቸው ብዙ ጋዜጠኞች ኢቤኤስ ቤት በመግባት ስድቡን ዘለፋውን ተቋቁመው አንገታቸውን ደፍተው በመስራት ነገር ግን ከስራ በኋላ የሚፈልጉትን እውቅናን ዝናን ሲያገኙ በቃን ተበድለናል እንዲሆንን መስራት አንችልም በማለት ኢቤኤስ ውስጥ ያተረፉትን ስምና ዝና ይዘው በመውጣት በራሳቸው ዩትዩብ ቻናል ወይ ደግሞ ኢቤኤስ ቲቪ የኮበለለ ጋዜጠኛ የሚገባበት አትባይ ቲቪ ይገባሉ። ለመጥቀስ ያክል ሃና ዮሐንስ፣ ራኬ ባለማየሁ፣ ሼፍዚ፣ አሁን ደግሞ ተወዳጇ የእሁድን በኢቢኤስ የመዝናኛ ፕሮግራም አዘጋጅና አቅራቢዋ ጋዜጠኛ መቅደስ ደበሳይ ከሰሞኑ እጅግ ምርጥ የሚባለውን ስምምነት ምርጥ በሚባል አቀባበል ፕሮግራም አድርጋል። ይህ ሁሉ ቅሬታ የሚቀርብበት የሀገራችን አንደኛ የመዝናኛ ምርጫ የሆነው ኢቢኤስ ቴሌቪዥን ዋና የሚባሉ ጋዜጠኞቹን እያጣ ነው። ታዲያ አሁን ደግሞ ተወዳጇን ጋዜጠኛ ሊያ ሳሙኤል እና ጎበዝና እንቁ ዳይሬክተር የሆነውን የሊያ ሳሙኤልን ባለቤት አጥቷል። ከዚህ በፊት ኢቢኤስ ስም ተወዳጇን ጋዜጠኛ መቅደስ ደበሳይ ያባረረበትን ምክንያት እንሆ ተመልከቱት። ታዲያ ተወዳጇ የመዝናኛ ፕሮግራም አዘጋጅና አቅራቢዋ ጋዜጠኛ መቅደስ ደበሳይ ከሰሞኑ እጅግ ምርጥ የሚባለውን ስምምነት ምርጥ በሚባል አቀባበል ፕሮግራም አድርጋለች። ታዲያ ተወዳጇ የመዝናኛ ፕሮግራም አቅራቢዋ ጋዜጠኛ መቅደስ ደበሳይ ከኤቢኤስ የወጣችበት እውነተኛ ሚስጥር ምንድን ነው የሚለውን እንመለከታለን። ታዲያ የመግዲ የስራ ባልደረቦች ቅሬታ አቅርበውባታል። አታከብረንም፣ በስርዓትም አታዋራንም፣ ታመናጭቀናለች ሲሉ ለአለቆቻቸውና ለኢቢኤስ ባለቤት ወይዘሮ ማክዳ ከሰዋታል። ከሳሾቹም እንግዲህ ሉላ፣ ዮኒ፣ ጥበብ ትንሱ መሆናቸው ነው። ታዲያ የስራ ዲሲፕሊን ክስ የቀረበባት ጋዜጠኛ መቅደስ ደበሳይ ከአለቃዋ ከወይዘሮ ማክዳና ከከሳሽ ባልደረቦቿ ጋር ስብሰባ ተቀመጡ። በዚያን ጊዜ ሰራተኞቿን የማታከብረው የፈለገችውን ታባራለች የምትባልላት የኢቢኤስ ቲቪ ባለቤት ወይዘሮ ማክዳ እንደለመዱት መቅዲን አመናጭቀው ክብር በሌለው ሁኔታ ሲያዋሯት እሳት የላሰችው ጋዜጠኛ መቅደስ ደበሳይ ክብርን በሚነካ መልኩ ሊያናግሩ አይችሉም በማለት አለቃዋን እንዲሁም ከሳሽ ባልደረቦቿን በመሰብሰቢያ አዳራሽ ውስጥ በመተው ስብሰባውን አቋርጣ ረግጣ ስትወጣ የኤቤስ አለቃ እንዲሁም ባለቤት የሆኑት ወይዘሮ ማክዳ ስብሰባውን ረግጠሽ መሄድ አትችም፣ ከሄድሽ ወደ ስራሽ መመለስ አትችም፣ ተመለሽ፣ ካልሆነም ትባረርያለች ሲሉ ቢነግሯትም ነገር ግን የኤቤስ መዝናኛ ፕሮግራም አቅራቢዋ ተወዳጇ ጋዜጠኛ መቅደስ ማስፈራሪያው ሊያስቆማት አልቻለም። ስብሰባውን ረግጣ ወጣች። ነገር ግን መቅዲ በዛው አልቀረችም። በቀጣዩ ቀን የቀረጻ ሰዓቷን ጠብቃ ወደ መስሪያ ቤቷ የሄደች ቢሆንም ነገር ግን ጥበቃው ከበር ጠብቆ ከስራ ታግደሻል ተባረሻል አናስገባም ሲሉ ይመልስሏታል። ነገር ግን ይህ ለመቅዲ ጥሩ ዕድል ሆነላት። ኢቢኤስ ቢገፋትም አባይ ቲቪ በክብር ተቀብሎ ምርጥ የሚባል የስራ ስምምነት በማቅረብ የስራ አጋሩ አድርጓታል። ይህም ምርጥ የሚባለው የአባይ ቲቪ የስራ ስምምነት መቅደስ በአባይ ቲቪ በመዝናኛ ፕሮግራሞች ላይ የምትሰራቸውን ስራዎች በራሷ መቅድዬ በሚለው የዩትዩብ ቻናሏ የምጫን ሲሆን አባይ ቲቪ በርከት ያለ ገንዘብን በታላቅ አቀባበልና አክብሮት ከአባይ ቲቪ ባለቤት አቶ ግሩሚርማ ጋር ምርጥ የተባለውን የስራ ስምምነት ማድረግ ችላለች። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ስለተከታተላችሁን እናመሰግናለን። ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሆኑ። እንዲሁም ሌላ ጊዜ የምንለቃችሁ ቪዲዮዎች ቶሎ ቶሎ እንዲደርሰው የደወል ምልክቷን በመጫን ቤተሰብ ይሆኑ። ላይክ በማድረግ ለወዳጅ ዘመዶ፣ እንዲሁም ሼርክ በማድረግ ያጋሩልን።